የኛ ሰው ደግሞ የኢትዮጵያ የመጀመሪያው ጠቅላይ ሚኒስትር ናቸው። የመሪነት ጠባይ ኖሮት መፈጠር የሚባሉ አለ። ስትሮክ እንትን ብሎኝ ሞችስ ቢሆን አይነት ብዙ አሳዛኝ ትራጄዲ ነገሮች አሉ እና ልትዋንያኑ አለመታሰቡ ያሳስበኝ ነበር። ለራስ ብቻ ጊዜ መስጠት ዘግቶ መቀመጥ ይፈራሉ። እግዚአብሔር ይስጠው ቻለኝ፣ እንጂ እንደ ጋልኩ ነው የደረስኩት። ምን ታይዟት ይሆን ያስብላል አይደል? አንቺ ታይቱ የምትለኝ ልጅ ነበረች። ውጭ ስትመጣ ፒትልስ ለብሳ በመጣች አልኩ። ለምን በይ፣ እንዴ ይህቺ ሴትዮ ካድሬ ናት አልተባልኩም? እንዲህ ማታ ማታ ጎነጎኖ እና ጠዋት ስፈታ ሁሌ ትዜ የሚለኝ ዘፈን ጀመረች። ምን ጀመረች ልበል ምናምን አልኩና ጀመረ እንደዚህ ናት ህይወት፣ እንደዚህ ናት ይላል። ጥበብ ደግሞ ቀን አይነች በተፈጥሯ ብቻሽን ትፈልግሻለች። እኛ እናስተምራቸው። ጋዜጠኞች የትሄደው ነው? እናንተ ከየት ነው የምትመጡት? የጥቅምት አበባ ሙዚቃን ተውጪዋል። እዛ እንኳን እኮ አበባ ቅጠል የለም። የጦላ አበባ ሲኛ ከኋላ መድረክ ላይ ዓለምፀሐይ ወዳጆ ነኝ። በእውነት አሁን በፋና ፖድካስት ቅርቤ ከሳራ ጋር ቆንጆ ጊዜ አሳልፍ ያለ ይህንኑ እየተከታተላችሁ በየጊዜው መመልከታችሁን መደገፋችሁን አትዘንጉ። አመሰግናለሁ።